ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበለልኝ። እኔ ጋር ሁሉ ሰላም። ዛሬ አንዱ ዓለም እንግዲህ ቀጠሮ ነበረው ና ፍርድ ቤት ቀርቧል። እሱስ ምንድን ነው ምን ተደረገ ምን ተፈጠረ የሚባለውንም ንም አብረን እናያለን። ላይክ ሼር ሰብስክራይብ እያደረጋችሁ ወደ መረጃው አብረን እንሂድ። አጠር ያረች ናት። ከመቅረቡ ጋር ተያይዞ ያለውን መረጃ ነገራቸው ከቀነኔ ሞት ጋር ተያይዞ የመጀመሪያ ተጠርጣሪ የሆነው ድምፃዊ አንዱ ዓለም ጎሳ በግጥላ ስር ከዋለ ቀናት አልፈው ሳምንታት ተቆጥረዋል ቀነኔ ህይወቷ ካለፈ በኋላ እስር ቤት ሄጄ የሆነውን ነገር በሙሉ በግልጽ ጠይቄው የነገረኝ ነገር አለ ብሎ አንዱ ዓለም ነገረኝ ያለውን በማህበራዊ ሚዲያ ያጋራ ወዳጁም ነገር መነጋገሪያ ሆኗል እርሱን የምንመለስበት ጉዳይ ይሁንና ድምፃዊ አንዱ ዓለም ጎሳ ዛሬ መጋቢት አስራ ሰባት ቀን ሁለት ሺ አስራ ሁለት ሺ አስራ ሰባት ዓመተ ምሕረት ፍርድ ቤት መቅረቡን ሰምተናል ከዚህ ጉዳይ ጋር ያለውን ነገራቸው። ከባለቤቱ ቀነኒ አዱኛ ሞት ጋር በተያያዘ ከዚህ በፊት በቁጥጥር ስር የዋለው ሙዚቀኛ አንዱ ዓለም ጎሳም ዛሬ ፍርድ ቤት ሲቀርብ ለሁለተኛ ጊዜ ነው። ከዚህ በፊት ከዛሬው ችሎት ቀደም ብሎ መጋቢት አራት ቀን 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡ ይታወቃል። መጋቢት አራት በዋለው ችሎት አንዱ ዓለም በዋስትና እንዲወጣ በጠበቆቹ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንደተደረገ ጠበቃው ከቢቢሲ ጋር ባደረጉት ተናግሮ ነበር። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት አንድ ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ሌሊት አስር ሰዓት አካባቢ ከአንዱ ዓለም ጋር ከሚኖሩበት ወዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለእልፈቷ ምክንያት መሆኑን ፖሊስ አመልክቶ ነበር። መጋቢት አራት በዋለው ችሎት ቀነኒ መጋቢት አንድ ቀን 2017 ዓ ም ለሊት 10 ሰዓት ገደማ ከምትኖርበት አፓርታማ ላይ ማለትም ከአምስተኛ ፎቅ ላይ ወድቃ ሕይወቷ ማለፉን ነበር ፖሊስ ያስረዳው። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳት እናም የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ አስታውቆ ለምርመራ የሚሆኑ ፎቶግራፎች ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብ እና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ ሌላ ተጨማሪ አስራ አራት ቀናት ይሰጠኝ ብሎ በጠየቀው መሰረት ፍርድ ቤቱን ለምርመራ የጠየቀውን ተጨማሪ ቀን ፈቅዶ ቀጣዩ ቀጠሮ ለዛሬ ተቀጥሎ ነበር። በዚህ መሰረት ድምፃዊ አንዱ ዓለም ጎሳ ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበ ሲሆን ፖሊስ በድምፃዊ አንዱ ዓለም ጎሳ ላይ በሚያደርገው የምርመራ ስራ ላይ አንዳንድ የምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ሲል ጠይቋል። ፖሊስ ይሰጠኝ ባለው ተጨማሪ ቀናት መሰረትም ፍርድ ቤቱ ለፖሊስ ተጨማሪ አስራ ሁለት የምርመራ ቀናትን ፈቅዷል። ይህ በእንዲህ እንዳለ የድምፃዊ የአንዱ ዓለም ጠበቃ በበኩሉ የዋስትና መብት ይፈቀድለትና ጉዳዩን በውጭ ሆኖ ይከታተል ብሎ ቢጠይቅም ፖሊስ ግለሰቡ ዋስትና ተሰጥቶት ቢወጣ ማስረጃዎችና መረጃዎችን ያጠፋብኛል፣ መፈቀድ የለበትም በማለት የአንዱ ዓለም ጠበቆች የጠየቁትን የዋስትና መብት እንዳይሰጣቸው አድርጓል። ፍርድ ቤቱም በቀጣይ ጉዳዩን ለማየት ለመጋቢት 29 ቀን 2017 ዓ.ም ቀጣይ ቀጠሮ ሰጥቷል ከዋስትና መብት ጋር በተያያዘም ከዚህ ቀደም መጋቢት አራት ቀን 2017 ዓ.ም በዋለው ችሎት ላይ የድምፃዊው ጠበቃ በመካከላቸው ምንም ችግር አልነበረም በዚያ ቀንም በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘገጃጅ ነበረም ወደ ቤት ሲገቡም በመካከላቸውም ምንም ጸብ አልነበረም ጾም ከተፈታ በኋላ ሽምግልና አልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምንም አይነት ምክንያት አልነበረም። ፖሊስም አሁን ወድቃ ተገኘቻል እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ እራሷን መግደሏን እንጂ በሌላ ግለሰብ ወይንም በእኔ ደንበኛ መሞቷን አላስረዳም። ስለዚህ በዋስትና እንዲለቀቅ እንጠይቃለን ሲል ፍርድ ቤቱን ጠይቆ ነበር። ፍርድ ቤቱም በተጨማሪ አንዱ አለም ከእስር ቢፈታ በማህበራዊ ሚዲያ ላይ ውጣ ስላለና መጀመሪያ ችሎት የዋስትና መብቱን ለመጠበቅ አስቸጋሪ ስለሆነ በሚል የዋስትና መብት መከልከሉ ተነግሯል። ይህ ጉዳይ እንዲህ በፍርድ ሂደት ውስጥ ባለበት ሰዓት በመግቢያችን ላይ እንደነ ውድ ቤተሰቦቼ ዛሬ እንግዲህ አንዱ አለም ዛሬ ፍርድ ቤት ቀርቦ ነበረ። ቀጠሮ እንዳልነበረው ታውቃላችሁ። አስራ ሶስት ቀን ዛሬ ቀብሮ ቀርቦ ነበረ ግን በድጋሚ አዲስ ቀጠሮ ነው የተሰጠው ማለት ነው። ለድምጻዊ አንዱ አለም አዲስ ቀጠሮ ተሰጥቶታል ማለት ነው። አሁንም ተጨማሪ አስራ ሶስት ቀን ስጡኝ በማለት ፖሊስ ማለት ነው ድጋሚ ቀጠሮ ተደርጓል። እንግዲህ የአነጋጋሪው የ ቀነኒ አዱኛ ነገር ማለት ነው እንደቀጠለ ነው ያለው። አሁንም መብቴ ያልተገኘለት ነው ማለት ነው። እና ድጋሚ ዛሬ ቀጠሮ ነበረ ሁላችሁም ታውቃላችሁ ማለት ነው። በዛ በቀጠሮ መሰረት በቀረቡበት መሰረት ድጋሚ ደግሞ እንግዲህ ለቀጠሮ ተደርጓል። ሌላ ቀጠሮ ማለት ነው። ምክንያቱም ለምንድን ነው ሌላ ቀጠሮ የተደረገ? ፖሊስ አልጨረስኩም ምርመራዬን፣ ስለዚህ ስላልጨረስኩኝ፣ ተጨማሪ አስራ ሶስት ቀን ይሰጠኝ ብሏል። የአንዱ አለም ጠበቃም ደግሞ ዋስ መብት ጠይቆ ነበረ። እሱም ደግሞ አልተፈቀደለትም፣ የዋስ መብት ማለት ነው። ለምንድ ነው የዋስ መብት ያልተፈቀደለት? ይሄም ፖሊስ ለተጨማሪ መረጃና ማስረጃዎችን ሊያጠፋብኝ ስለሚችል ተጨማሪ የምፈልጋቸው መረጃዎች ስላሉ እንዲለቀቅ አልፈቀደም ማለት ነው። ለዛም አልተፈቀደለትም። አሁንም ለ ሶስት ቀን ቀጠሮ ተሰጥቷል ማለት ነው። ምንም አዲስ ነገር የለም ማለት ነው። አሁንም ቀጠሮ ነው ገና ለ ሶስት ቀን አልጨረስኩም እያለ ነው ፖሊስ። ሊገባኝ አልቻለም ይሄን ነገር ወዴት እያመራ እንደሆነ። ማለትም እንዴት ነው ያልተጨረሰበት ለምንድን ነው ወዴት ነው የሚለው ያው ወዛጋቢ ነገር ነው ብዬ አስባለሁ። ብዙ መረጃዎች ተገኝተዋል ተብሎ እንግዲህ ሲነገር ነገር ነበረ። በቀነኒ ጉዳይ እንዳያችሁት ደም የነካው ምንጣፍ አገኘ ከስልኳ ላይ የተለያዩ መረጃዎች ተገኙ ሲባል እንደነበረ ሁላችንም እናውቃለን። ግን ይሁን እንጂ አሁንም ተጨማሪ መረጃ ፈልጋለሁ ሲል ፖሊስ ተሰምቷል ማለት ነው። ይሄን እንዴት ታዩታላችሁ? ይሄም ደግሞ ከትክክለኛ መረጃ ከሄዳ መጣሽ በትሩ ጉርሻ ፔጅም ሂዳችሁ ማየት ትችላላችሁ። በጽሁፍ ተለቋል ማለት ነው። ይሄን በመሰለ መልኩ ነው ማለት ነው የተገለጸው። እንግዲህ ፍትህ ለቀነኒ፣ ፍትህ ለቡርቱካን ማለት ሁላችሁም አትርሱ እላችኋለሁ። ወደ መረጃው በሳናገ።